ብዙ ጊዜ በብዛት ሲነገር የምንሰማው የኩላሊት ጠጠር የሚባለውን ነው። በተለይ እከሌኮ የኩላሊት ጠጠር አለበት፣ እከሌኮ ሐኪም ቤት ሂዶ የኩላሊት ጠጠር አለበት ተባለ የሚባል ብዙ ጊዜ እንሰማለን። ግን ደግሞ ብዙ ጊዜ ልብ የማንለው የሀሞት ጠጠር ምንድን ነው? የሀሞት ጠጠር አለ ወይ? ዛሬ በዚህ ቪዲዮ የምነግራቸውናል። አዎ የሀሞት ጠጠር አለ ለመሆኑ የሀሞት ጠጠር መንስኤዎችና ምልክቶች ምንድን ናቸው? ዛሬ በተለይ ትኩረት አድርጌ የምነግራችሁ የሀሞት ጠጠር በሚኖርበት ጊዜ የሚታዩ ምልክቶች ምንድን ናቸው የሚለውን በደንብ በሰፊው ነግራችኋለሁ። እንዲሁም ደግሞ ይህንን የሀሞት ጠጠር እንዲከሰት የሚያደርጉ መንስኤዎችስ ምንድን ናቸው የሚለውንም የምነግራቸውናል። እንግዲህ መጀመሪያ ላይ መንስኤዎቹን እኔ የመጀመሪያው እድሜ ነው። በተለይ ከአርባ ዓመት በላይ የሆኑ ሴቶች ላይ ይሄ ነገር ይከሰታል። እንዲሁም ደግሞ ነፍሰ ጡር እናቶች፣ በተለይ ደግሞ በመውለጃ እድሜ ላይ ያሉ ሴቶች ላይ ይሄ የሀሞት ጠጠር ይከሰታል። እንዲሁም ከፍተኛ ቅባት ያላቸው ምግቦች በብዛት የሚጠቀሙ ሰዎች ይሄ የሀሞት ጠጠር እንዲፈጠር ያደርጋል። እንዲሁም ቅጥያጥ ወፍረት ወይም ደግሞ ከመጠን በላይ ወፍራ መሆን፣ እንዲሁም በደም ውስጥ ከፍተኛ ኮሌስትሮን በሚኖርበት ጊዜ፣ የስኳር ህመም በሚይዘን ጊዜ፣ የእርግዝና መከላከያ መድኃኒቶች በተለይ ሴቶች በሚጠቀሙበት ጊዜ ደጋግመው ሌላው በቤተሰብ ውስጥ የሀሞት ጠጠር ያለበት ሰው መኖር ወይም ደግሞ በዘር መኖር እንዲሁም ደግሞ የጉበት ህመም፣ እና በአጭር ጊዜ ደግሞ ብዙ ክብደት መቀነስ። እነዚህ አሁን ከላይ የነገርኳችሁ የሀሞት ጠጠር እንዲከሰት እንደ መንስኤ የሚያገለግሉት ወይም ደግሞ እንዲፈጠር የሚያደርጉ ናቸው። ለመሆኑ የሀሞት ጠጠር በሚኖር ጊዜ የሚታዩትስ ምልክቶች ምንድን ናቸው? የመጀመሪያው ከመጨረሻው የቀኝ ጎድናችን አጥንት በታች ውጋት መሰማት። ልብ በሉ ከመጨረሻው የቀኝ ጎድናችን አጥንት በታች ውጋት መኖር፣ እንዲሁም ደግሞ ቀኝ ትከሻ አካባቢ ላይ የህመም ስሜት መሰማት፣ በተለይ በቀኝ ትከሻችን ላይ ከፍተኛ በተደጋጋሚ ህመም መሰማት፣ በአብዛኛው ምግብ ከተበላ በኋላ ህመሙ ሲነሳ ከ10 እስከ 20 ደቂቃ የመቆየት ባህሪ መኖር፣ እንዲሁም ደግሞ ብንቆም ብንቀመጥ፣ ወይም ደግሞ በጨጓራ መድኃኒት ለውጥ የማያሳይ ህመም መኖር፣ ማቅለሽለሽ፣ ማስመለስ የበሉት ምግብ ያልተፈጨ አይነት ስሜት መሰማትና ግሳት መኖር። እነዚህ የሀሞት ጠጠር በሚኖርበት ጊዜ የሚታዩ ምልክቶች ናቸው። ውድ የቻናሌ ቤተሰቦች በተለይ ጥንቃቄ ማድረግ ይኖርባቸዋል። የሀሞት ጠጠር ካልታከመ ወይም ደግሞ በጊዜው ካልተደረሰበት እጅግ በጣም የከፋ ጉዳት ስለሚያስከትል ማለት ነው። ይህን አካውንቴን ፎሎ አድርጎ በየጊዜው የሚገራርሙ የጤና መረጃዎችን የማጋራቸውናል። ለዛሬ ነበር መልካም